መከታተል ትችላላችሁ። ለዛሬ ደግሞ ትምህርት ይዤላችሁ የመጣሁት የአማርኛ ፊደላቶችን የተወሰኑ ፊደላቶችን ተጠቅመን ቃላቶችን እንዴት ገጣጥመን እናነባለን፣ እንጽፋለን የሚለውን ዛሬ በደንብ እናያለን። እስከ ፍጻሜው ወደም ተከታተሉ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁን ቀጥታ ወደ ትምህርታችን እንገባለን። እንግዲህ ዛሬ የምናየው ፊደላቶችን እስከ አራተኛ እስከ አራተኛ ያሉ ፊደላቶችን እስከ አራት እስከ አራት ያሉት እንደዚህ ፊደላቶችን መጀመሪያ በደንብ እናነባለን ከዛ በኋላ ደግሞ እነዚህን ፊደላት ተጠቅመ እንዴት ቃላቶችን ደግሞ ገጣጥመን ማንበብና መጻፍ እንደምንችል ዛሬ በደንብ እናያለን ማለት ነው። እንግዲህ እነዚህ እስከ አራት እስከ አራት ያሉትን መጀመሪያ ካየን በኋላ ከዚያ በእነዚህ ውስጥ ደግሞ ያሉት ደግሞ እነዚህ ፊደል ቃላቶች ደግሞ ዚጋ የምታያቸው ዚ እስከ አራት እስከ አራተኛ ካሉት ውስጥ የወጡ ናቸው። እነዚህን ደግሞ እንዴታ ገን እናነባቸዋለን የሚለውን ዛሬ በደንብ ለማየት እንሞክራለን። በደንብ አድርጋቸው ተከታተሉኝ ኦኬ አሁን መጀመሪያ ከመጀመሪያው እንጀምራለን። የመጀመሪያዎቹ ሀ ነች። ሀ ሁ ሂ ሀ እስከ አራተኛው ማለት ነው። ሀ ሁ ሂ ሀ ሀ ኦኬ፣ ወደ ሁለተኛው ስንት ደግሞ እች ደግሞ ለ ነች። ለ ሉ ሊ ላ ላ እሺ፣ ሶስተኛ ሀ ሁ ሂ ሀ እንግዲህ፣ ሁለት አይነት የሃ አይነቶች አሉ። የመጀመሪያዋም ሀ ትባላለች ይችኛዋም ሀ ነች። ችም ደግሞ ሀ ነች። ሁለቱም ሀ ይባላሉ። ሁለቱም ሀ ይባላሉ። እንደምታያቸው አጻጻፋቸው የተለያዩ ናቸው። ነገር ግን ስንጠራቸውም ስንጠቀማቸውም እንደፈለግነ መጠቀም እንችላለን። ስለዚህ መጀመሪያ አሁን ችን ሀ ብያችኋለሁ። ሀ ሁ ሂ ሀ እስከ አራተኛው እስከ ነግራችኋለሁ። ይችኛዋም ደግሞ ሀ ሁ ሂ ሀ ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው።

ሱ ሲ ሳ ሳ። ከዚያች ደግሞ ሸ ሸ ሹ ሺ ሻ ሻ። የመጨረሻ ደግሞ ቀ ነች። ቀ ቀ ቁ ቂ ቃ ቃ። እነዚህን ይመስላሉ ማለት ነው። እንግዲህ እነዚህ እስከ አራተኛ እስከ አራተኛ ያሉ ፊደላቶች ናቸው። አጠቃላይ የአማርኛ ፊደላቶች እስከ ሰባት ወይም ደግሞ እስከ ስምንት ሊሆኑ ይችላሉ። እኛ ግን ለዛሬ ትምህርት ያው ይላቸው የመጣው እስከ አራት እስከ አራት ያሉትን ብቻ ነው ማለት ነው። ቃላቶችም የተመሰረቱት እስከ አራት ባሉት ነው። እነሱን ብቻ ነው የምናይ። ኦኬ፣ እስኪ አንድ የመጀመሪያዎች ብቻ ሰንጥራቸው። ሀ ለ ሀ መ ሰ ረ ሰ ሸ ቀ ቀ። እሺ፣ የሁለተኛው መስመር ደግሞ ሰንጠራቸው ሁ ሉ ሙ ሱ ሩ ሱ ሹ ቁ ቁ። እሺ፣ ቀጣዩ ደግሞ ሶስተኛ ፊደሎች ደግሞ እነዚህ እግራቸው ላይ የጠማማ መጠማማ ንብታዎች ደግሞ ሂ ነች ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቂ ኦኬ ወደ አራተኛው ሰነድ ደግሞ የመጨረሻዎች ደግሞ እነዚህ ሀ ይቺ የሚጀመረው ች ሀ ነች ሀ ላ ሀ ማ ሳ ራ ሳ ሻ ቃ እነዚህ አ ድምፅ ይባላሉ። አ ድምፅ አራተኛ ፊደሎች አ ድምፅ ይባላሉ። አራተኛ ፊደሎች አ ድምፅ። ሶስተኛ ፊደሎች ደግሞ ኢ ድምፅ ይባላሉ ሶስተኛዎች ሁለተኛዎች ደግሞ ኡ ድምፅ እነዚህኞች ኡ ድምጽ ይባላሉ ሁ ሉ ሁ ስንል ኡ ሚል ድምፅ አላቸው ኡ ሶስተኛዎች ደግሞ ሂ ሊ ሂ ሚ ስንል ሰሙት ድምፁ ኢ ድምፅ ኢ ድምፅ ይባላሉ እነዚህ ደግሞ አ ድምፅ ሃ ላ ሃ ማ ስንል አ ሚል ድምፅ አላቸው ማለት ስለዚ እነዚህ አ ድምፅ ይባላሉ ኦኬ እንግዲህ አሁን እዚህ ጋር ደግሞ እነዚህ ቃላቶች የምታያቸው ደግሞ እነዚህ እነዚህ መሰረት አድርገን የመሰረት ናቸው ስለሆኑ በደንብ አድርጋቸው ተከታተሉ። ከነዚኞች እየፈለግን ቃላቶችን ገጣጥመን ለማንበብ ለመጻፍ እንሞክራለን ማለት ነው። እሺ ከመጀመሪያዋ እንጀምራለን። ች ምትላለች እነዚህ ፊደሎች አሉ ሁለት አሁን እዚጋ ሁለት ፊደላቶች አሉ። የመጀመሪያዋ ማን ነች? ች የመጀመሪያዋ ሆ ነች። ሆ ች ደግሞ ሉ ነች። አሁን እነዚህ የምናገኛቸው እዚጋ ነው። የመጀመሪያው ሁ የምናገኛት እዚጋ ይች ፊደል አለች። ይችንና ከላይ ውስጥ ደግሞ ይችን እነዚህ ሁለቶች እነዚህ ናቸው ተገጣጥሞ አለች ሲሆኑ ይህንን ይሰጠናል ማለት ነው። ይህንን ፊደል ወይም ቃላት ይሰጠናል ማለት ነው። ስለዚህ አሁን ይህንን ቃል ለማንበብ ከከበዳችሁ በዚህኛው ትመጡና እዚጋ እች ሁለተኛ ላይ ያለች ደግሞ ሁለተኛ ላይ። ስለዚህ ከዚህ ጀመራችሁ ትመጣላችሁ ሃ ሁ ስለዚህ ማንሽ ሆነች ከዚህ እቺኛዋ ደግሞ ለ ሉ ሉ ስለዚህ እነዚህ ሁለቶች እንገጣጥማችሁ ማንበብ ነው ሁ ሉ ስለዚህ ምን ይላል ሁሉ ሁሉ ይላል ማለት ነው ስለዚህ ያደግነ ቃላቶችን ማንበብ መጻፍ እንችላለን ማለት ነው እሺ ወደ ሁለተኛው ስንድም አሁን ደግሞ እቺ እነዚህ እቺኛዋን ደግሞ ስናይ የመጀመሪያው ምናገኛት እዚህ ጋ ይቻለች ከዛ እነዚህ ሁለቱ ናቸው እነዚህ ሁለቶችን ገጣጥመን እንዴት እናነባቸዋለን ነው። ስለዚህ ይሄን ለማንበብ መጀመሪያ ይችን ማወቅ አለብን። ከዚያ ደግሞ ይች ማወቅ ይች የመጀመሪያ ፊደል ከመውስ ስንተኛ ላይ የምናገኘት ናት? አራተኛ ላይ የምናገኛት ፊደል ነች። መ ሙ ሚ ማ። ስለዚህ ይች ማነች? ማነች ማለት ነው። ማ የመጀመሪያ ማን አገኘን። ከዚያ ደግሞ ይህች ደግሞ ለነች፣ የመጀመሪያ ፊደል ለ። ስለዚህ ማ ለ አንድ ላይ ሲሆን ይህ ምን ይላል? ማ ለ ማለ ይላል ማለት ነው። ማለ ኦኬ። አሁን ደግሞ ወደ ሶስተኛው ሰነድ ወደ ይችኛዋ እንምጣ። ደግሞ ይች ፊደል አሁን ይችኛዋ ደግሞ እንቻንት የተገለበጠች ይችኛዋ ደግሞ አዙረን ስናመጣት ማለት ነው። መጀመሪያ ከየት እንጀምራለን? ከይችኛዋ ፊደል እንጀምራለን። ከዚያ እንደዚህ አሁን ስናንም ደግሞ ከዚህ ጀምረን ወደዚህ እንመጣለን ማለት ነው። የመጀመሪያዋ ለነች፣ ይች ደግሞ ማ። ስለዚህ ምን ይላል? ለማ፣ ለማ ይላል ማለት ነው። ለማ ኦኬ ወደ ቀጣዩ ስንመጣ ደግሞ ይች ቃል ደግሞ አለች። ይችን ቃል ደግሞ ከዚህ ከፊደላቶች ጋር የት ነው የምናገኛቸው? የመጀመሪዋ ይች ነች ይች ፊደለች የመጀመሪዋ። ከዚያ ደግሞ ሁለተኛ ላይ ያለችዋ ደግሞ ይች ነች። እነዚህ ናቸው ማለት ነው እነዚህ ፊደላቶች። እንግዲህ ይሄ ቃል ማለት አንደኛው ፊደል ይች ነች፣ ሌላዋ ደግሞ ይች ነች። እነዚህ ሁለቶችን መገጣጠም ነው። የመጀመሪያ ይች ማናያሯቸው ሰነች ሰ ሁለተኛዎችን ለማግኘት ደግሞ ከዚህ ጀምራችሁ ትመጣላችሁ። እዚህ ጋር ቀጥታ ለመጥራት ከከበዳችሁ በዚህ መሰረት ትመጡና ታገኟታላችሁ። ይቺን ረ፣ ሩ፣ ሬ፣ ራ። ራ ነሽ ማለት ነው። ራ። ስለዚህ መጀመሪያ ሰ ብለናል፣ ደግሞ ራ። ስለዚህ ምላል በአንድ ላይ ሰራ፣ ሰራ፣ ሰራ ይላል ማለት ነው። ሰራ። ኦኬ። ወደ ቀጣይ ስንመጣ ደግሞ እዚህ ጋር እነዚህ ደግሞ ፊደላቶች ተገጣጥሞ አንድ ላይ ያሉ እነዚህ ደግሞ እንዴት እናንብባቸው? የመጀመሪያዋ የምናገኛት የት ጋ ነው? የመጀመሪያዋ ይችነች፣ ከዚያ ይችነች ማለት ነው። እንግዲህ እነዚህ ሁለቶችን መገጣጠም ነው። እነዚህን ለማንበብ ይችና ይችን ማንላይ መጥራት ነው። ይችኛዋ የምናገኛት ከመቤተሰብ አራተኛ ነው። ከመቤተሰብ አራተኛ መ ሙ ሚ ማ ማ። ይችኛዋ ፊደል ማነች? ይችኛዋ የመጀመሪያዋ የምናገኛት ደግሞ ከዚህ ከሸ ቤተሰብ ሸ ሹ ሺ ሻ ሻ ነች ማለት ስለዚህ ሻ ብለን ነው የምንጀምር። ሻ እንደምታች ሻ ብለናል። ች ደግሞ ማ በአንድ ላይ የሚለን ሻ ማ። ስለዚህ ሲነበብ ምን ይላል? ሻማ ሻማ ይላል ማለት ነው። ሻማ ኦኬ። ወደ ቀጣይ ስንመጣ ደግሞ እዚ ጋር ደግሞ የምታዩት ይሄ ደግሞ እየት ጋር ነው የምናገኛቸው? የመጀመሪያዋ ይችነች። ከዛ እነዚህ ናቸው ማለት ነው እነዚህ። ስለዚህ ከመጀመሪያዎችን ለማግኘት ሰ ሱ ስለዚህች ማነች ሱ ነች ሱ ከዚያ ረ ሩ ሪ ሪ ሱ ሱሪ ይላል ማለት ነው የረ ቤተሰብ ሶስተኛዋ እና የሰብ ቤተሰብ ደግሞ ሁለተኛዋ ሱሪ ሱሪ እሺ ቀጣዩ ደግሞ ይሄ ደግሞ የትካ ነው የምናገኘው የመጀመሪዋ እች ነች እች ፊደል ከዚያ እች ነች ማለት ነው ኦኬ የመጀመሪያ እች ቀ ብለናል ች ፊደል ቀ ነች ቀ ስለዚህ ች ማነች ቀ ይችኛዋ ደግሞ እዚህጋ ሻማ ስንላይ ማ ው መ ሙ ሚ ማ ማ ስለዚህ ምን ይላል? ቀማ ቀማ ይላል ማለት ነው። ቀማ እሽ ቀጥሎ ያለው ደግሞ እዚህጋ ደግሞ ስንመጣ የመጀመሪያ መናገኛት ይችነች ከዚያ እነዚህ ሁለቱ ማለት ነው እነዚህ ሁለቱ ናቸው የመጀመሪያችን ለማግኘት በዚህ መሰረት ስንመጣ ሰ ሱ ሲ ሳ የሰ ቤተሰብ አራተኛዋ ሳ ከዚያ ደግሞ እቺ ደግሞ የመቤተሰብ ሶስተኛ መ ሙ ሚ ሚ። ስለዚህ ሳ ሚ ምን ይላል? ሳሚ ሳሚ ይላል። ሳሚ እሺ። ቀጣዩ ደግሞ ኤች ቃል ደግሞ የተገነው እናገኛት የመጀመሪያዋ ይች ነች፣ ይቻለች ከዚያ እነዚህ ሁለቱ ፊደላቶች ማለት ነው። እንግዲህ እንደምታዩት እነዚህ ሁለቱ ፊደላቶች ሁለት ሁለተኛ ላይ የሚገኙ ናቸው። የመጀመሪያዎችን የምናገኛት መሙ ሙ ነሽ ማለት ነው የመቤተሰብ ሁለተኛ ሙ ከዚያ የለቤተሰብ ሁለተኛ ሉ ሙሉ ስለዚህ ምን ይላል ሙሉ ሙሉ ይላል ማለት ነው ሙሉ ሽ ቀጥሎ ያለው ደግሞ ይሄ ይሄስ ደግሞ የት ጋር ነው የምናገኘው የመጀመሪያዋ ይች ነች ከዚያ እነዚህ ሁለቱ ፊደላቶች እነዚህ ናቸው እነዚህ መገጣጠም የመጀመሪያዋ ይች የመቤተሰብ አራተኛ ላይ የምናገኛት መ ሙ ሚ ማ ማ እንደምታወች፣ ፊደል ማነች? ከዚያ ደግሞ ይህች ደግሞ የመጀመሪያ ፊደል ረ። ምን ይላል? ማረ ማረ ይላል። ማነው ማረ? ኦኬ። ወደ ቀጣዩ ስንመጣ ደግሞ ይህች ደግሞ ባለ ሶስት ፊደል ናቸው። አሁን ሶስት ፊደላቶች የተገጣጠመ ነው ቃላት የተመሰረተ የምናገኝበት ቦታ ደግሞ አንደኛዋ ይችነች። መጀመሪያ የተጻፈች ከዚያ ሁለተኛ ላይ የተጻፈች ይችነች። ሶስተኛ ላይ የተጻፉት ደግሞ ይች ነች ማለት ነው። ስለዚህ እነዚህ በአንድ ላይ እነዚህ መገጣጠም ነው። መጀመሪያ ከችኛ ፊደል እንጀምራለን፣ ወደ ች እንመጣለን። እዚያ መጨረሻ ደግሞ እንደዚህ ማን ነው እነዚህ መገጣጠም። የመጀመሪያው እንግዲህ ማነች ማለት ሸ ነች፣ ሸደምቺ ሸ ነች። እቺ ደግሞ ለ ለ፣ ስለዚህ ሸ ለ። እቺ ደግሞ የመቤተሰብ ሁለተኛ ላይ መሙ መሙ፣ ስለዚህ ሚላል ሸ ለሙ፣ ሲነበፊ ሸለሙ ሸለሙ ይላል ማለት ነው። ሸለሙ። ኦኬ። ቀጣዩ ደግሞ ይች ፊደል ደግሞ እነዚህ ፊደላቶች ደግሞ ተገጣጥሞ በአንድ ላይ የተጻፉት ደግሞ እንዴት ይነበባሉ የሚለው ነው። እነዚህን ደግሞ የምናገኛቸው የመጀመሪዋ እዚህ ጋ ይች ነች። ቀጣዩ ደግሞ እዚህ ጋ ይቻለች። የመጨረሻ ደግሞ እነዚህ ማለት ነው። እነዚህ በአንድ ላይ ነው የተጻፉት። አሁን ይሄ ቃል ማለት እነዚህ ፊደላቶች ተአንድ ላይ ሆኖ ነው እነዚህ ፊደላቶች መጀመሪያ የተጻፈች ሀ ነች። እዚ ጋ የመጀመሪያ ፊደል ሀ ቀጥላ የምናገኛት ደግሞ ይህች። እቺ ደግሞ የለቤተሰብ ሶስተኛ ላይ ነች ፊደል ነች። ለሉ ሊ ሊ ማለት ነው። ስለዚህ ሀ ሊ ከዚያ ይቺ ደግሞ አራተኛ የመቤተሰብ መ ሙ ሚ ማ ማ ምን ይላል? ሀሊማ ሀሊማ ይላል ማለት ነው። ሀሊማ ብለን እናነባለን ማለት ነው። እሺ። ወደ መጨረሻው ስንመጣ ደግሞ ይሄ ቃል አለ። ይሄ ቃል ደግሞ የትጋር የምናገኘው መጀመሪያው ይሄ አለ፣ ከዚያ ይሄ አለ፣ ከዚያ መጨረሻ ይሄ አለ። አሁን እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። እነዚህ የተጻፉት ቃላቶች የመጀመሪያ ፊደል ናቸው። የመጀመሪያዎች ማነች፣ ቀነች፣ ይሄ ደግሞ ሰነች። ከዚያ መ ሁሌም እንግዲህ ስናለብ እንደነገርኋቸው ከየች ነው የምንጀምር፣ ከመጀመሪያው ደግሞ ወደዚያ የምንሄድ ስለዚህ ከየች እንጀምራለን ቀ ሰመ ምን ይላል ማለት ነው? ቀሰመ ቀሰመ ቀሰመ ይላል ማለት ነው። ቀሰመ እንግዲህ እንደዚህ እያደረጋችሁ በቀላል መንገድ አማርኛን በአጭር ጊዜ መልመር ትችላላችሁ ማለት ነው። አንዴ ሳታወሳስቡ ሳታበዙ፣ ልክ በዚህ መንገድ እያደረጋችሁ ብታንቡ በእርግጠኝነት ምንም ብዙ ጊዜ ሳይፈጅባችሁ በቶሎ አማርኛ ማንበብ መጻፍ ትችላላችሁ ማለት ነው። ቀጣይ ደግሞ በሌሎቹ ዛሬ እስከ አራተኛ እስከ አራተኛ ፊደል ካስከቀ ባሉ ፊደላቶች ነው ይላችሁ የመጣው። ቀጣይ ደግሞ ከቀ ጀምር ወደ ታች ያሉትን ሌሎቹ ፊደላቶች እየተጠቀምን ቃላቶች ልክ እንደዚህ የምን ለማመድ የምን መማር ይሆናል ማለት ነው። እንዲሁም ደግሞ ሌሎችም ደምበቶች እንግሊዘኛ እና ሂሳብ ጭምር ሁሌ እየሰራው የምለቃችሁ ቪዲዮዎች ስላሉ እየገባችሁ መከታተል ትችላላችሁ። ቪዲዮ ከተመቻችሁ በድጋሚ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ። ባይ ባይ